ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምረትን፣ ቸርነትን እንድትልክልን ለቃለ ተገዢ አድርገን የምረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ይቅርባዊ ጌታ በምረትና በቸርነት በይቅርባዊነት በአባትነት ይቅር እንድትለን አምላካችን እንለምንሃለን፣ እንማጽናሃለን። የምረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ይቅርባዊው የጌታችን የአምላካችን የመድኃኒታችን አቤቱ፣ እንደ ቸርነትህ መጠን ማረኝ፣ እንደ ምረት ብዛት ኃጢአቴ እንደምሶ። ከበደሌ ፈጽሞ እጠበኝ ከኃጢአቴ አንጻኝ። በደሌን አውቃለሁና እና ጊዜ በፊቴ ነው። አንተን ብቻ በደልሁ በፊትህም ክፋትን አደረግሁ፤ በነገርም ትጠርግ ዘንድ በፍርድም ታሸንፍ ዘንድ

ትደረግ የፊትን ብርሃን በሰውነታችን ለሚያደል ምረት የሚታደስ የሚያስቸረን ክግልጽ አቤቱ ከክፉ ነገር ከሰተት ሁሉ ጠብቀን፣ እንደተናገርከው ተቀበለን። በእኛና በአንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይሻ ይቻልሃልና ቁጥር በሌለ በቦታ ሁሉ እንሰግድላለን። ድካማችን ትሸክማለህ፣ ላጢ ያደሞ ትታገሳለህ። አቤቱ አምላካችን እግዚአብሔር አንተ መሪ ነህና፣ እግዚአብሔር ይጠብቀኛል የሚያሳጣኝ የለም። በለመለመ መስክ ያሳድረኛል በረፍቱ ዘንድ አሳደገ ነፍሴን መለሰ። ስለ ስሙ በፍጥ መንገድ ማታ በመጥ ለመመካከል እንኳን ቤሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትር ምርኩዝ፣ እነሱ ያጽናኑኛል። በፊት ህግብት ታዘጋጀለህ በሚያሰቃዩ ሰዎች ፊት ለፊት ራሴን በዘይት የተቀባ ጽዋም የተትረፈረፈን ያጠቃለን። በምራዘ በህይወት ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን ኖር ዘንድ እግዚአብሔርን አመስግኑ። ቸር ነውና ምሕረቱ ለዘላለም ነው። እኒያ አማልክትን አምላክ አመስግኑት ምረቱ ለዘላለም ነው። እና ጌቶችን ጌታ መስገነት ምረቱ ለዘላለም ነውና እርሱም ብቻውን ታላቅ ታምራትን ያደረገ ምረቱ ለዘላለም ነው። ሰማያትን በጥበብ የሰራ ምረቱ ለዘላለም ነውና መደም ላይ የሰና ምረቱ ለዘላለም ነውና ብቻውን ታላላቅ ብዙነትን የሰራ ምረቱ ለዘላለም ነውናዘላለምነ

ምሕረትህን ቸርነትህን ላክልን ለኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከት። አባታችን የተራቡትን አብላ፣ የተጠሙትን አጠጣ፣ የተራቆቱትን አልብስ። በመከር ያሉትን ከመከራ ስጋ፣ ከመከራ ነፍስ ሰውራቸው፣ ጠብቃቸው፣ ጋሻ መከታ ሁናቸው። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹህ ትዳር፣ ልጅ ለሌላቸው ልጅ ስራ ለሌላቸው ተመስገን የሚሉበትን ስራ አድላቸው። የምሕረት አባት የቅርታ ባለቤት ለአባቶቻችን ለሐዋርያቱ ጸጋ መንፈስ ቅዱስን ያደክለኛም በረከቱን ጸጋውን በረከቱን ለሁላችንም አድለን በጸሎት አስቡን አትርሱም ብሎ የተማጸኑትን በምሕረት በቻልነት በይቅርባይነት በአባችነት ሁላችንን ማስበን አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንም ጠብቀን፣ አሜን። አቡነ

ወመንፈስ ቅዱስ አህድ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ዘላለም ስላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ስጦታው ክብርና፣ ምስጋና ና ውዳሴ ለሱ ይሁን ማምላክ ወላዲተ አምላክ ቅድስ ትነሴት ድንግል ማርያም ስሟ ከፀሐይ ሞጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጸበት ሰት መስቀሉ ክብርና ምስጋና ለእሱ ይሁን። ቅዱሳን መላይት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማይታት፣ ቅዱሳን ጸርቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን፣ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ አምላኪ ቅድስት የንጽህት ድንግል ማርያም የአስራት ያደረግ አርኪዳ ልጆች የመስቀሉ አማኞች የቅዱሳኑ ወዳጆች ክቡራን አዛውንት አባቶቻችን ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን ወደደን በፍቅርን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? እንደምን አመሻችሁ? እንደምን አደራችሁ? አሜለው ለአምላክ እግዚአብሔር ይመስገን። እንኳን ለዚች ሰዓት ለዚች ደቂቃ ወደ ባታችን እንድንገባ ያገዘን አምላካችን እግዚአብሔር ይመስገን። ቸርነቱ ምሕረቱ የቀበይነቱ ያክለኛል እኛ